ሜላት ለመስፍኔ ነገረችው። ምን ብላ ነገረችው? ባዩሽ እንደደበደበቻት እርግብ እንዳልሆነች ለመስፍኔ ነገረችው። እስኪ ምን ምን ተባባሉ የሚለውን አብረን እናያለን። መስፍኔ ኮምፒውተር እየጎረጎረ እያለ አልጋው ላይ ቁጭ ብሎ ሜላት የምነግረ ነገር አለኝ በማለት ትጠይቀዋለች። ከዛ ኮምፒውተሩን ይዘጋና እሺ ሜሉ ምንድን ነበረ ብሎ ይጠይቃታል። እሷም እሷም የወድልህ መስፍን፣ አሁን የምነግርህን ነግረህ የምነግርህን ነገር ተረጋግተህ ነው የምሰማው በማለት ትጠይቀዋለች። ደግሞ በመናገሬ እንደ ጸጸት እንደምታደር እንደማታደርገኝ ተስፋ አድርጋለሁ በማለት ሚላት መስፍኔን ትለዋለች። ሜሉ ምንድን ነው? እሱ ጨነቀኝ እኮ በማለት መስፍኔም ይጠይቃታል። ሜላትም ይሄንን ሁሉ ያደረገችው ማን እንደሆነች ደርሼበታለሁ በማለት ለመስፍኔ ትነግረዋለች። መስፍኔም ይሄንን ነው በቃ የምትነግርኝ? በማለት ይመልስላታል። አዎ ምን ነው በማለት ሜላትም ትመልስለታለች። እርግብ እርግብ መሆኗን ስላወቅን መሰለኝ እየፈለግን ያለ ነው ብሎ እሱም ይመልስላታል። እርግብ ብቻዋን አይደለችም በማለት ሜላትም ትመልስለታለች። ማለት ማለት ብሎ እሱም ይደነጋገራል። እርግብ ተልካ እንጂ ዋናዋ ሌላ ነች በማለት ሜላትም ለመስፍኔ ታስረዳዋለች። መስፍኔም ደግሞ ዋናዋ ማን ነች በማለት ይጠይቃታል። ሜላትም ለመናገር እየተደናጋገረች ፈራችና ከዛም መነገር አይቀርምና ተናገረችው ማን ብትለው ቆንጆ ነው ባዩሽ ብላ ትለዋለች። መስፍኔም ከመቀመጫው ብድግ ብሎ ምን በማለት ይደነግጣል። እውነትሽን ነው ሜሉ ብሏት ይጥ ይነግራታል። አዎ እርግብን የላከቻት ባዩሽ ነበረች በማለት ለመስፍኔ መርዶ ታረደዋለች። እዚም ወይኔ መስፍን፣ ድሮም እኮ እኔ ጠርጥሬ የነበረ ታይ ስልሽ አንቺ ግን ልትሰሜኝ አልቻልሽም በማለት መስፍኔ ይናደዳል። መስፍኔ፣ አሁን እኮ እንድንወቃቀስ አይደለም የነገርኩህ በማለት ሜላትም ትመልሰለታለች። ሜሉ፣ ስትጫወትብን እኮ ነው የነበረችው የኖረችው ብሎ ሜላትም ይላታል። እሱ ብቻ አይደለም እኔንም የመታችኝ ባዩሽ ነች በማለት ትነግረዋለች። መስፍኔም ወይኔ መስፍን ይሄ ሁሉ ሲደረግ እኔ የት ነበርኩ? በማለት ይናደዳል። መስፍኔ እባክህን አሁን ተረጋጋ በማለት ሚላትም ታረጋገዋለች። ቆይ እንዴት ሆኜ ነው የምረጋጋው? ህይወታችን ሁሉኮ አመሰቃቀለችው በማለት መስፍኔም ልብሱን ለመቅደድ ይታገላል። መስፍኔ እስከ ዛሬ ድረስ እኮ ያልነገርኩህ ይሄንን ችኩልነትህን ፈልቼ ነበረ፣ ብላ ሜላትም ትደነግጣለች። ሜሉ አሁን የት እንዳለች ብቻ ንገሪኝ፣ ያለችበትን ቦታ ካወቅኩ ሄጄ ነው የምደፋት በማለት መስፍኔ እሳት ይለብሳል። አሁን እኮ ፖሊሶቹ ይዘዋታል በማለት ሜላትም ትመልስለታለች። ቆይ እንዴት ነው ፖሊሶች እስከሚሰሙ ድረስ እኔ ያልሰማሁት? ብሎ መስፍኔም ይናደዳል። ሜላትም እኛን ከማጣት እኛን ከማጣት የምትፈልግ ይመስልሃል? በማለት ሜላትም ትለዋለች። ቆይ ይሄ ነገር ምን ማለት ነው? ብሎ መስፍኔም ይናደዳል። እሷም በቃ ይሄንን ፈርተን አንተ ከሰማህ እንደምትገላት ብለን ፈርተን ነው ያልነገርክህ ያልነገርንህ ብላ ትለዋለች። አሁ መስፍኔ አንተ ብቻ ነህ እያልሰማኸው በማለት ሜላትም ትለዋለች። ወይኔ መስፍኔ፣ በገዛ ቤቴ ባይተዋር ሆኜ ነበራ በማለት መስፍኔም ካጠገቧ ተናዶ ጥሏት ሄዳ ሜላት እንግዲህ ለመስፍኔ ነገረችው። መስፍኔ እሳት ለበሰ፣ እሳት ጎረሰ። አይገልጸውም ማለት ነው። ሜላትም ከተናገረች በኋላ ጸጸታትና እንደው ምን ይሻለኛል? ምን ነው ባልተናገርኩ፣ ሎሎ ለሁሉ መቸኮል ይወዳል በማለት ክላሷ ብቻዋን ቁጭ ብላ ትናደዳለች። ሰላም፣ ሰላም ውድ የቻናሌ ቤተሰቦች ተከታታዮች እንዴት ናችሁ ልኝ፣ ሰላም ናችሁ ሆይ፣ በእያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። እኔ ሰላም ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ የደውል ምልክቷን በማጥረቅ በማጥቆር ቤተሰብ ይሁኑ፣ ነባሮች ደግሞ ላይክ፣ ሼር፣ ኮሜንት አስተያየታችሁ እንዳይረሳ እንደተለመደው ማለት ነው። እንግዲህ ባዩሽ ተመችቷታል ማለት ነው እስር ቤት ተመችቷታል። እስር ቤት ውስጥ ሆና ጠያቂ እየጎረፈ ነው ባለችበት ማለት ነው። እናም ባዩሽን ይጠሯትና አቶ በቀሉ በአቶ በቀሉ ወደ ባዩሽ ቤት ያመራሉ ማለት ነው። ከዛ ባዩሽም እንደምትመጣ እርግጠኛ ነበርኩ። እንዴት ነህ? ሰላም ነህ? ሆይ ብላ ሰላም ትለዋለች። እሳቸውም እንዴት በማለት ይጠይቋታል። እንደማት እንደማትተወኝ አቀዋለኋ ብላ ትመልስላቸዋለች። እሳቸውም ገና በአንድ ቀን ተስማምቶሻል ብለው እንደ ተስማሟት ይነግሯታል። እስር ቤቱ እንደ ተስማማት ይነግሯታል። እሷም ተው እንጂ በማለት ትመልስለታለች። ስቀልድ ነው። ኤሊቆኑ ፖሊሶቹ ምን ላይ ደረሱ? ምን አሉሽ? በማለት ይጠይቋታል። እሷም እስካሁን ድረስ ምንም ነገር እያሉኝ ነገር የለም፣ ምንም አላቅም በማለት ትመልስለታለች። እንዴት ብለው እሳቸውም ይመልሱላታል። ስለ እሱ እሱ እሱን አንተ ብታናግራቸው አይሻልም በማለት ሜላትም ትመልስላቸዋለች። እሱማ አናግራቸዋለሁ፣ ማናገሬማ አይቀርም ምናልባት አንቺ የምታውቂው ነገር ካለ ልጠይቅሽ ብዬ ነው በማለት ይመልሱላታል። ልጅቷን በሽጉጥ ሳስፈራራት ስለያዙኝ እሱ ነው ከበድ ያለው፣ በማለት ትመልሰላቸዋለች። እሳቸውም አንቺ በቃ ሰው በሽጉጥ ካላስፈራራሽ ደስ አይልሽም ማለት ነው፣ በማለት እሳቸውም ይጠይቋታል። ምላርግ ብለህ ነው አቶ በቃሉ እታች የነበሩት ሁሉ አናቴ ላይ ሲወጣ ዝም ማለት ነበረብኝ? በማለት ባዩሽም ትመልስላቸዋለች። አቶ በቀሉም ቢሆንም መረጋጋት የሚባል ነገር አለ፣ ብትረጋጊ ቆንጆ ነበር በማለት ይመልሱላታል። እሱ ነገር እንዳለ አሁን ነው የገባኝ በማለት ባዩሽም ትመልስላቸዋለች። አዎ ለማንኛውም የቻልነውን ነገር እንሞክራለን በማለት ይመልሱላታል። ባዩሽም እንሞክራለን ወይስ እናደርጋለን በማለት ትጠይቃቸዋለች። አይሽ ድርጊት መጀመሪያ ከሙከራ ነው የሚቀድመው ብለው እሳቸውም ይመልሱላታል። እኔ ቶሎ ብሎ ወደ ገደለው ካልሆነ እንደማይመቸኝ ታውቃለህ በማለት ላቶ በቀሉ ትመልስላቸዋለች። በቀሉ ነው በቀለ ባዩሽ መሳሪያ እኮ ነው ይዘሽ እየተገኘሽው ብለው እሳቸውም ይመልሱላታል። ከልብ ካለቀሱ እምባይገድም ይባል የለ ብላ እሷም ትመልስላቸዋለች። ይሄ ነገር ማሽ ሞን ሞን እስከዚህም እኮነኝ በማለት እሳቸውም ይመልሱላታል። እሷም ከልብህ ካሰብክበት ምንም ነገር እንደማያቅትህ አውቃለሁ ለማለት ነው ብላ ታስረዳቸዋለች። እሱን እንግዲህ በጊዜ ሂደት እናየዋለን፣ በማለት እሳቸውም ይመልሱላታል። እንደማታሳፍረኝ ተስፋ አደርጋለሁ፣ በማለት ባዩሽም ትመልስላቸዋለች። እሳቸውም አታስቢ፣ ይኸው ልብስ አንጥቼልሽ አለው፣ በማለት ያመጡትን ልብስ ይሰጧታል። ከዛም እሷም እንግዲህ ምስጋናዋን ስለመጣ አመሰግናለሁ በማለት በዚህ ተመሰጋግነው ይሰናበታሉ ማለት ነው። እንግዲህ ልጅቷን በሽጉጥ ስላስፈራራቻት ያው ኃይለኛ ወንጀል እየሆነብኝ ልጅቷን በሽጉጥ ሳስፈራራት እጅ ከፍንጅ ስለተያዝ እሱ ነው ትንሽ ከበድ ያለብኝ ብላለች ማለት ነው። ሜላት ግን በእኔ ምክንያት ነው የታሰረችው እያለች በጣም ስትጨነቅ ነበረ። እሷ ግን ኃይለኛው ችግር እየሆነባት ልጅቷን በሽጉጥ ስላስፈራራች እና እጅ ከፍንጅ ስለያዟት ነው፣ አሁን እሱ ነው የሚከብደው ብላ ራሷ ተናገረች ማለት ነው። ዘሪሁን ደግሞ ወደ እርግብ ጋር ያመራል ማለት ነው። ዘሪሁን የእርግብ ነገር እንደሆነ አይሆንለትም፣ ወደ እሷ ጋር እያመራ ይገኛል ማለት ነው። ከዛ በሩን ከፍቶ ከገባ በኋላ ዘሪሁን ብላ ትጠራዋለች። እንዴት ነሽ ብሎ እሱም ይላታል። እንዴት ነሽ ማለት ምን ማለት ነው ብላ እሷም ትጠይቀዋለች። እንዴ እንዴት ነሽ ማለትማ ሰላም እያቀረብኩልሽ ነዋ ብሎ ዘሪሁንም ይመልስላታል። እንዴት ነው ሰላም እያልሆንኩ እያልሆንክ እያወክ ሰላም የምትለኝ ብላ እሷም ትጠይቀዋለች። እንዴ ይሄን አክል ግን ምንድን ነው የሆንሽው ብሎ ዘሪሁንም ይጠይቃታል። እርግብ ምን ሆንኩኝ ብላ ትመልስለታለች። እንዴ ያለሽው ያል ያለሽው እያደረግሽ ያለሽው ነገር ምንም ነገር ልክ አይደለም ብላት ብሎ እሱም ይመልስላታል። ሰው እንዴት ሳያስብ ትክክለኛውን ነገር ያደርጋል ብላ እርግብም ትመልስለታለች። ዘሪሁንም ማለት አልገባኝም በማለት ይጠይቃታል። በዚህ ሰዓት የማደርግበት እንጂ የማስብበት ጊዜ የለኝም፣ ካላሰብኩኝ ደግሞ ትክክል ማድረግ አልችልም በማለት እርግብም ለዘሪሁን ትመልስለታለች። እርግብም ዘሪሁንም ቆይ ምን ሆነሻል ብሎ ይጠይቃታል። አንተ ልጅ አማርኛ አይገባህም ልበል ብላ ትለዋለች። እሱማ ይገባኛል ብሎ እሱም ይመልስላታል። እና ከገባህ ካዲያ ቦርሳዬን አንጣለኝ ስልህ ለምንድነው ነው የማይገባህ? ብላ ትጠይቀዋለች። እኔ እኮ ሳልረዳሽ ቀርቼ አይደለም ብሎ ዘሪሁንም ሆንም ይመልስላታል። እና ካዲያ ከተረዳኸኝ ቦርሳው የት አለ? በማለት ስለ ቦርሳዋ ትጠይቀዋለች። ዘሪሁንም አንድ ቁና ይተነፍስና አላገኘሁትም ከየት ላንጣው? በማለት ይመልስላታል። የመጨረሻ ጊዜ ልንገርህ ይሄ ቦርሳ የመጨረሻ የህይወቴ ጉዳይ ነው በማለት ትነግረዋለች። ወይ ቦርሳ ውስጥ ያለውን ነገር ንገርኝና እኔም አበረሽ ልጨነቅ በማለት ዘሪሁንም ይጠይቃታል። አንተ ተጨነክ አልተጨንክ ለእኔ ምን ሲያደርግልኝ ነው በማለት እርግብም ትመልስለታለች። ዘሪሁንም በጣም ይጨነቅና እኔ አላቅም ብሎ ግራ ተጋብቶኛል በማለት ይመልስላታል። ያንተ ግራ መጋባት ለእኔ ምንም ነገር የሚጠቅመኝ ነገር የለም ስለዛ አሁን ውጣልኝ በማለት ትለዋለች። እሱም ወዴት ብሎ ይመልስላታል። እኔ ምን አገባኝ ወዴትም ሆነ ወዴት ውጣልኝ አልኩ አይደል እንዴ? ብላ ትለዋለች። እሱም እሱም እሺ ይቅርታ በማለት ራሱን እያሻሸ ወደ መጣበት ተመልሶ ይወጣል አስወጣችው እርግብ እሷ ቦርሳዋን ነው የምትፈልገው ቦርሳው ሜላት እጅ ላይ ደርሷል ግን አልተከፈተም አልታየም ቦርሳው ሜላት እጅ ላይ ደርሷል ማለት ነው እንግዲህ እነ ሰላምና እነ ምላሴ ሳሎን ላይ ቁጭ ብለው እየተጎራጠጡ ነው። መስፍኔ ስለ ባዩሽ ስለ ሰማ እንዴት ሰማ ይገላታል፣ በማለት በጣም እየተጨነቁ ነው ማለት ነው። ከዛም ሳሎን ላይ እየተንጎራደዱ እያሉ ሀና ትመጣለች። ሀና ትመጣና ምንድን ነው እሱ ሰላምዬ ብላ ትጠይቃታለች። ሀና ጉድ ሆነናል ብላ ሰላምም ትመልስላታለች። ቆይ ምንድን ነው እሱ ምንድን ነው እየተፈጠረው? ብላ ሀና ትጠይቃቸዋለች። ምላሴ አባዬ ሁሉንም ነገር አውቋል ብሎ ለሃና ይነግራታል። ሃና ምኑን በማለት ትመልስላቸዋለች። እማዬ ይሄንን ሁሉ ይሄ እማዬ ነች፣ ይሄን ሁሉ ያደረገችው ባዩሽ ስለ ደበደበቻት ሁሉንም ነገር ያለውን ለአባዬ ነገረችው በማለት ሰላምም ለሃና ታስረዳታለች። ምላሴም አንቺ አልገባሽም በማለት ቁጭ ብሎ ይናደዳል። ከዛም ሃናም ቆይ ምኑ ነው ያልገባኝ? ብላ ትጠይቀዋለች። ሃና አባዬ ባዩሽን ሄጄ እገላታለሁ በማለት እየዛተ ነው ብላ ሰላም ለሃና ትነግራታለች። ሃናም ከቆመችበት ቁጭ ትልና ወይኔ እማዬ የፈራችው ነገር ደረሰ ማለት ነው በማለት ትላታለች። ቆይ ግን ማን ነው የነገረው? ብላ ሀኔም ትጠይቃቸዋለች። ሰላምም እማየናታ ብላ ትመልስላታለች። ወይኔ ጉዴ እና ካዲያ ምን ይሻላል ብላ ሀኔም ትጨነቃለች። እኛም እኮ ሲጨንቀን ነው ወደ አንቺ እየደወል ነው በማለት ምላሴም ለሀና ይላታል። ሀኒዬ አንቺ መላ አታጭም ና እስኪ የሆነ ነገር አድርጊ ብላ ሰላምም ለሀኔ ትላታለች። ሀኒም እኔ ምን ማድረግ እችላለው ብላ ትመልስላታለች። እሱን እኔም ምንም ነገር አላቅም፣ ግን አባዬ የታሰረችበትን ፖሊስ ጣቢያ አሳዩኝ እያለ ነው ብላ ሰላምም ለሀኔ ትላታለች። ሃኒም ለምን ብላ ትጠይቃቸዋለች። ምላሴም ሊገላት ነዋ ብሎ ለሀኒ ይመልስላታል። ይሄና ክል እሱ አብዷል እንዴ ብላ ሀኒም ትመልስላቸዋለች። አባዬ እኮ እንደዚህ ነው ለስለስ ያለ ሰው፣ ባማዬ የመጣበትን ሰው አይ ድርድር አያውቅም በማለት ምላሴም ለሀኒ ይመልስላቸዋል። እና እና ካደ አባዬ እንደዚህ ሆኖ ሊታሰርብኝ፣ እንደዚህ አድርጎ ሊታሰርብኝ ነው በማለት ትለዋለች። አይ ሰላምም፣ እንዴ አባት ይጠገባል እንዴ ብላ ለሀኔ ትላታለች። ሃኒም እሱማ አይጠገብም፣ ግንማ እኔ እኮ ገና አሁን ነው አባትነቱን ያልጠገብኩት ያወቅኩት በማለት ሃኒም ለሰላም ትመልስላታለች። ሀና፣ እዚህ ቤት ውስጥ ምን አይነት ተሰሚነት እንዳለሽ ታውቂያለሽ አይደለ? ብሎ ምላሴም ሀናን ይጠይቃታል። እኔ ከእናንተ የተለየ ቦታ አለኝ እንዴ? ብላ ሀኔም ትመልስላቸዋለች። አዎ አንቺ ያልሽውን ነገር እሺ ብሎ እንደሚቀበል በጣም እርግጠኛ ነኝ ብሎ ምላሴም ለሀኔ ይላታል። ሰላምም እውና ሰላምን ምላሴ እውነቱን ነው አባዬን እንዴትም ብለሽ ሂጂና አረጋጊው ካልሆነ ያቺን ባዩሽን ገዛ ሄዶ በአደባባይ ነው የሚገላት፣ ብላ ምላሴም ሀኒን ትላታለች። ሀኒም እሺ እስኪ የቻልኩትን ነገር እሞክራለው፣ ቆያሁንም አዬ የት ነች በማለት ትጠይቃቸዋለች። እማዬም ነው ባልተነገርኩ ባልተናገርኩሎሮ ብላ ተጸጽታ እመኝታ ክላሷ ነች ያለችው በማለት ምላሴም ይነግራታል። ሃናም እማዬ ህመሟ አንሳትና፣ እንደገና ደግሞ በዚህ ተሰቃየችብኝ። እስኪ ለማንኛውም እሞክራለሁ በማለት ሃኒም እነሰላምንና እነ ምላሴን ታረጋጋቸዋለች። ሜላት ነች የነገረች። ሜላት ተናግራ ነው ራሷ። ከዚህ በፊት መስፍኔ እንዳይሰማ እያለች ስት ስትጨነቅ ነበረ። እንግዲህ አሁን እራሷ ተናግራለች። አሁን ምላሴ መስፍኔ ደግሞ ሄጄ ባዩሽን ያለችበት እየታሰረችበት ቦታ ነገሩኝና ሄጄ ልግደላት እያለ እየዛተ ነው ማለት ነው። እና የእርግብ ጓደኛ ታሰረች። እንዲህ የእርግብ ጓደኛ ባዩሽ ባዮሽ ለእርግብ ጓደኛ ምግብ ይዛላት ትሄድ ና መርግብ መታ ትጠይቀኛለች ብለሽ አስበሽ እንደሆነ አታስቢ ብላ ትላታለች። እና አሁን ምግብ አንጥቼልሽ አለው ወሬ ወንታይና እኔና ምግቡን ብ ብላ ትላታለች። እሷም ሜሮንም ይቅርብኝ ራስሽ ብ በማለት ባዩሽም ያመጣችውን ምግብ አወጥታ ትበለዋለች። ያለሽበት ቦታ ለኩራት አይመችም። አርፈሽ ቢ አልኩሽ በማለት ሜሮንን ትላታለች። ባዩሽም ለመሆኑ ከእርግብ ጋር የት ነው የምትተዋወቁት? ብላ ስለ እርግብ ልጠይቃት ነው ሜሮንም ማለት ብላ ትላታለች። ባዩሽም አማርኛ ኮ ነው እያወራሁ ያለሁት ብላ ትላታለች። የት እንደምንተዋወቅ አታቂም ና ነው በማለት ትመልስላታለች። እሱንማ አውቃለው እኔ ግቢ ተከራይተሽ የነበርች የነበርሽ ጊዜ እርግብ ለእረፍት ስትመጣ ያኔ ነው አደለ የምትተዋወቁት? ብላ ትጠይቃታለች። እና ምን ለማለት ፈልገሽ ነው? በማለት ትጠይቃታለች። ይህን ህላንቺ ናምና እቤትሽ ውስጥ እስከ መቀመጥ ድረስ እየደረሰችው በምን ምክንያት ነው? በማለት ትጠይቃታለች። ጓደኛዋም እርግብ በጣም ጥሩ ልጅ ነች ብላ ትመልስላታለች። ባዩሽ መረባክስ ተይ እንጂ ጥሩ ልጅ ነች በማለት እያሽሟጠጠች ትመልስላታለች። የዛሬ ቪዲዮ ይህንን ይመስላል። ቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ